አባዬ በጣም ደክሞሃል፣ ትንሽ አረፍ በል። ደህና እኮ ነኝ ልጄ፣ እኔ ደህና ነኝ። አባዬ መንገዱ ወገብህን ስላደከመው ትንሽ አረፍ ብትል ይሻላል። ውይ ልጄ የደከመኝ መስሎሽ ነው? ብርዱ ነው እንጂ አንጀት የገባ። አይ አባዬ ትቀልዳለህ አይደል? አሁን ከአዲስ አበባና ከደሴ ማን ሊበርዱ ነው? እኔ ምን አውቃለሁ ልጄ፣ አዲስ አበባ ገና ካሁኑ በብርዷን የተቀበለችኝ። አባዬ ይልቅ ትንሽ አረፍን በል ከዛ ትንሽ ቆይቼ እደውልለታለሁ። እሺ እንግዲህ ካልሽ፣ እቀመጣለሁ። ኧረ ችግር ተይው፣ ችግር የለም፣ ደህና ነኝ እኮ ደህና